የብልጽግና ከፍተኛ ወታደራዊ አዛዦች ላይ እርምጃ ተወስዷል። የአውደ ውጊያ መረጃዎች ደርሰውናል፣ እናስደምጣችኋለን። ለብልጽግና እጁን በሰጠው ፀዳሉ ደሴ ላይ አዲስ ውሳኔ ተወስኗል። የፈጸመውን አነጋጋሪ ተግባር በተመለከተም ዝርዝር መረጃ ይዘናል። ፋኖ የተጠናከረ እርምጃ እንደሚወስድ አሳውቋል። የክፍለ ጦር መሪው ይህንን በተመለከተ ያስተላለፈውን መልእክት ይዘናል። ባለስልጣኑ በመፈንቅለ መንግስት ሙከራ ተጠርጥሮ ተይዟል። እጽ አዘዋዋሪ ነውም ተብሏል። በቆይታችን እንመለከተዋለን ሰላም ጤና ፍቅር በያላችሁበት ይድረሳችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው ማቅረብ እንጀምራለን። በባህር ዳር ከተማ የድጋፍ ሰልፍ ጠርቶ የነበረው የብልጽግናው አገዛዝ ህልሙን ሳያሳካ እንደከሸፈበት ተነግሯል። በየቀበሌው ለጽዳትና ለሴፍቲኔት የተደራጁ እናቶችን አስገድዶና ካድሬውን አሰልፎ ለመውጣት የሞከረው የብልጽግናው ቡድን ቅስሙ ተሰብሮ እንዲበተን ተደርጓል ተብሏል። የአካባቢው ፋኖ በማለዳው በከተማዋ የተለያዩ አካባቢዎች ላይ ንጹሐንን በጠበቀ መልኩ የፈጸማቸው የቦምብ ጥቃቶች የባንዳውን ቡድን ህልም ቅዠት አድርገውታል ነው የተባለው። በፍርሃት ተገዶ ወደ ሰልፍ ለመውጣት የሞከረው የቀበሌው ተቀጣሪም በፍርሃት እንደተበተነ ተነግረዋል። ሚሊሻ አድማ ብተናና መከላከያን አሰማርቶ በየመንገዱ ህዝብ ለማስገደድ የሞከረው አገዛዙ የተጠላና የተናቀ መሆኑን አይቷል። ጀግናው የባህር ዳር ህዝብም ለአገዛዙ ያለውን ጥላቻ በተግባር በማሳየት በተለመደ አርበኝነቱ ቀጥሏል። ይህንን ተከትሎ መልእክት ያስተላለፈው የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ወታደራዊ አማካሪ ፋኖ ኢንጂነር ማንችሎት እሱ ባለው ባህር ዳርን ስትሰለፍ እናውቃታለን። ህዝባችንን ያመነበት ነገር ለመደገፍ ሆነ ያላመነበትን ነገር ገዝ ውስጥ ስሜቱን በድጋፍ ይሁን ተቃውሞ ለመግለጽ ሲፈልግ ከአባይ ማዶ ኮበል እስከ ድባንቄ የተዘረጉ ረጃጅም ትዕይንተ ጎዳናዎች የቅርብ ጊዜ ትውስታችን ናቸው ብሏል። ከዚያ ማዕበል ሰልፎች ጀርባ የነበረው አመክንዮም ህዝባዊነት እንደነበርም አስታውሷል። ዛሬ የባህር ዳር ህዝብ የጨፍጫፊውን ስርዓት በዝምታ ድምጽ በማውገዝ ላደረገው የፋኖ ድጋፍ እንደ ሁል ጊዜውም ሁሌም ዛሬም ከልብ እናመሰግናለን ነው ያለው። ፋኖ ጠንካራ ወታደራዊ ኃይል ግንባታ ላይ እንደሆነ የገለጸው ኢንጂነር ማንችሎት የአብይን ጨፍጫፊ ስርዓት እንደምናስወግ ው ልናረጋግጥላቸው እንወዳለን ብለዋል። እንዲህ ቀን ሊወጣ ሊጠረግ መንገዱ ስንት ወንድሞቻችን በጨለማ ሄዱ እንደሚባለው አማራዊ ብሂል እንዳይሆን ከጠላት ጋር ህብረትን የፈጠሩ እጅግ በጣም ጥቂት ወገኖች ላበቃለት ስርዓት ማሸርገዱን እንዲያቆሙ አሳስቧል። ዛሬ በከተማዋ የተገኙና በእስልምና ጉዳዮች ምክር ቤት ስም የኦሮሞማን ፖለቲካ ለማሳለጥ በአብይ አህመድ ታግዘው በተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ላይ መፈንቅለ መጅሊስ ያደረጉት ሼህ ሀጂ ኢብራሂም ቱፋ ለበአዴን አለቃ አረጋ ከበደ ሽልማት ሲሰጥ ሲሰጡ ታይተዋል። አመሰግናለሁ እንግዲህ ያው በዛሬው ዕለት አገዛዙ የሃይማኖት ጉባኤ በሚል እንግዲህ ከተለያዩ ቀበሌዎች በኮታ ድልድል አምስት መቶ ሰው በእያንዳንዱ ቀበሌ በክፍለ ከተማ ደረጃ ደግሞ ሁለት ሺህ ሰው በእያንዳንዱ ቤት ለቤት ሰው በመመደብ በጉባኤ ስም ምክንያት በመፍጠር እና የከተማ ሴፍትኔት ተጠቃሚዎችን ተቃውሞ ሰልፍ ላይ ካልተገኛችሁ በሚል የሁለት ወር የስራ ደሞዝ እንዳልተከፈላቸውና ከሰፍ በኋላ ክፍያ እንደሚፈጸምላቸው እንዲሁም ከዚሁም በተጨማሪ በዝቅተኛ ኑሮ የሚተዳደሩትን አበል በመክፈል ተገደው እንደወጡ ማሳያዎቹ እንግዲህ ነጠላ የለበሱት ሁሉ አንገታቸውን አቀርቅረው በሙሉ ፎቶአቸውን በማየት ብቻ ምስክርነት መሆን ይችላል። እንግዲህ ከዚህም ጋር ተያይዞ እንደተመለከትነው ከሆነ አብዛኞቹ ሴቶችና አዛውንቶች መሆኑን ተረተናል። በባህርዳር ዙሪያ ዘጌ ቀበሌ ልዩ ስሙ ወንጀጣ አካባቢ ለስራ በመጓዝ ላይ የነበሩ አርሶ አደሮችን በተሽከርካሪ ጭነው ለዚው ሰልፍ በሚል ምክንያት በግዳጅ መልኩ ወስደዋቸዋል። እንግዲህ የሚሆነው ምንድን ነው እየሆነ ያለ ነው ያየነው ነገር በግዳጅ ሰልፍ አይደለም፣ በግዳጅ የወጣው ወታደራዊ የአገዛዝ ስምሪት አሰላለፍ ለውጥ አያመጣም። እንግዲህ ሊመጣም አይችልም። አብይ፣ ሽንፈቶችን ለመሸፈን አንዴ ኮሪደር ልማት፣ አንዴ ጣናናሽ መርከብ ቁስን በመሰብሰብ አጀንዳ ለማስቀየር ቢሞክርም አልተሳካለትም። መጀመሪያ መቅደም ያለበት ሰብአዊነት መሆኑን ሕዝባችን በደንብ ጠንቅቆ ያውቃልና፣ እንግዲህ የብልጽግና አገዛዝ የአማራን ሕዝብ በሁሉም ቦታዎች ላይ እያጸዳ ይገኛል። እንግዲህ ይህን አገዛዝ ሴራና አጀንዳ ቀድሞ በመረዳት ተልኮችን በማክሸፍ ላሳያችሁ ትብብር በአንደኛ ክፍለ ጦር ስም የባህር ዳር ህዝብና የባህር ዳርን ወጣት የላቀ ከፍተኛ ምስጋና ማቅረብ ወዳለው። ድል አማራ፣ ፋኖ፣ ፋኖ። ሀብታሞ ይስፍነኝ የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ህዝብ ግንኙነት አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የስድስተኛ ክፍለ ጦር ሰብሳቢው ኢንጂነር ዘውዳ ለማዱኛ የቅጣት የውጊያ ስልት በባንዳ ሰልፈኞች ላይ እንዲተገበር ጥሪ አቅርበዋል። ሰይፍ ስንመርጥ ሰልፍ መረጡ፣ ቦታ ተቀያይረናል ያለው ኢንጂነሩ፣ የሽምቅ ትግል ውስጥ በአማራጭነት የተለያዩ የውጊያ ስልቶችን እንጠቀማለን ብለዋል። የውጊያ ስልት በዘላቂ ግቦችና ፍላጎቶች ላይ ተሰማርቶ እንደሚዘጋጅና የሽምቅ ውጊያ ስልት በዋናነት ወታደራዊና ፖለቲካዊ ገጽታ እንዳለው ገልጿል። ስልቱም ጥቅም ላይ ሊውል በታሰበው እቅድ ቅርጽና ይዘት ይወሰናል ብሏል። በሽምቅ ትግል ውስጥ የደፈጣ ውጊያ ስልት፣ የመደበኛ ውጊያ ስልትና የቅጣት ውጊያ ስልት በዋናነት እንደሚታወቁ አንስቷል። ስልቶቻችን ለመምረጥ ከግምት ውስጥ የሚገቡ የትግሉ የደረሰበት ደረጃ፣ የኃይል ሚዛን፣ አካባቢያዊ ልዩ ሁኔታዎች፣ የመረጃ ስብሰባና ትንተና ለአብነት ይጠቀሳሉ ብሏል። የቅጣት ስልትን ለብዙ ምክንያት ጥቅም ሊውል እንደሚችል ገልጿል። የታወቁ ኢላማዎችም እንዳሉት ጠቅሷል ከኢላማዎቹ መካከል ጠላትን በተለያዩ መንገዶች የተባበሩ ማለትም በገንዘብ በሰልፍ በሚዲያ በመረጃ ወዘተ የወገንን ትእዛዝ ያልተቀበሉ ወይንም ያልተገበሩ በዋናነት ይጠቀሳሉ ብሏል ስለዚህ ከሰሞኑ በጣረሞት ላይ የሚገኘውና በአውደ ውጊያ በዲፕሎማሲና በፖለቲካዊ ዘርፍ በአለም አደባባይ ሽንፈት የተከናነበው የብልጽግና ስርዓት በሰልፍና በሚዲያ ድላችንን ሊያደበዝዝ አለም ደግሞ ሊሸውድ ህዝባችንን በግዴታ ለማሰለፍ ደፋ ቀና እያለ ይገኛል እናም የዚህ የጠላት እቅድ በማወቅም ይሁን ባለማወቅ በተናጠልም ሆነ በቡድን የትኛውንም ሰልፍ ሲያስተባብር ሆነ ሲተባበር የተገኘ ማንኛውም አካል ላይ በተጠና መልኩ እንደ ክፍለ ጦር እርምጃ የምንወስድ መሆኑን እናስጠነቅቃለን ብሏል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና መይሳው ካሳ ሁለተኛ ኮር ላለፉት አምስት ቀናት በተከታታይ ባደረገው ትንቅንቅ ከፍተኛ አዛዦችን ጨምሮ በርካታ የአገዛዙ ወታደሮችን መግደሉ ተሰምቷል። የፋኖ አባላቱ በአይማ ወንዝ በቋራ አባይ ዳርና በሙር ቀጠና ላለፉት አምስት ቀናት ባደረጉት ትንቅንቅ በሰሜን ምዕራብ እዝ አምስት መቶ አምስተኛ ኮር ስር በሚገኘው የዘጠና ስድስተኛ ክፍለ ጦር ከፍተኛ ወታደራዊ አዛዦችን ጨምሮ በርካታ የክፍለ ጦሩ አባሎችን በመግደል ነው ድል የተጎናጸፉት ተብሏል። በውጊያው ከተ ገደሉት የ96ኛ ክፍለ ጦር አዛዦች መካከል የሌተና ኮሎኔል እና የሻለቃ ማዕረግ ያላቸው ሁለት አዛዦች፣ የመቶ አለቃ ማዕረግ ያላቸው አምስት አዛዦች እና ሶስት የሻምበል መሪዎች እንዲሁም ሌሎች መስመራዊ የጦር መኮንኖች እንደሚገኙበት የተነገረ ሲሆን በተጨማሪም አምስት ተሽከርካሪ ሙሉ ወታደር ሙትና ቁስለኛ ተደርጓል ነው የተባለው። በዚህ አውደ ውጊያ በጠላት ላይ ከባድ ጥቃት በመሰንዘር ታላቅ ገድል የፈጸሙት በጎንደር ቀጠና የመይሳው ካሳ ሁለተኛ ኮር ሰራዊት በአሁን ሰዓት ቋራና አካባቢውን በቁጥጥራቸው ስር ማድረጋቸው ታውቋል።

ፀዳሉ ደሴ ከዚህ ቀደም ከህዝብ ዘርፎ ባንክ አስቀምጦት የነበረው ገንዘብ በአገዛዙ እንደታገደበት ታውቋል። መርኮኛው ግለሰብ ከመከላከያ ጋር ተሰልፎ ፋኖን ከወጋ ገንዘቡ እንደሚለቀቅለት ቃል ተገብቶለት ዘመቻ የጀመረ ቢሆንም ነገር ግን በርካታ ጓዶችን አስገድሎ ወደ አዲስ ዘመን ከተማ መፈርጠጡ ተሰምቷል። በህግ ማስከበር ስም በአማራ ህዝብ ላይ የዘር ማጥፋት ድርጊት እየፈጸመ ለሚገኘው አገዛዝ እጁን የሰጠው አቶ ፀዳሉ ደሴ ከዚህ ቀደም ከህዝብ ዘርፎ በቤተሰቦቹ ስም በባንክ አስቀምጦት የነበረው ገንዘብ እንዳይንቀሳቀስ የታገደበት ታውቋል። ግለሰቡ እጃቸውን ከሰጡ ግብረ አበሮቹ ጋር በመሆን በመከላከያ ሰራዊት ጋር ተቀናጅቶ በፋኖ ላይ ውጊያ የከፈተ የታገደበት ገንዘብ እንደሚለቀቅ ቃል የተገባለት ሲሆን በዚህ ባካሄደው ውጊያ ከባድ ኪሳራን ተከናንቦ ወደ አዲስ ዘመን ከተማ መፈርጠጡ ነው የተነገረው። በዚህም ያለፉት ሁለት ቀናት የዞኑ አስተዳደር ከዞኑ ኮማንድ ፖስት አመራሮች ጋር በመሆን አቶ ፀዳሉ ፋኖን ለመውጋት ያካሄደውን ዘመቻ የገመገመው ሲሆን አመርቂ ስራ አልሰራህም፣ እንኳን ገንዘብህ ሊለቀቅ ይቅርና ያንተን ጉዳይ አጠያያቂ ነው

በህገ ወጥ የጦር መሳሪያ ዝውውር እና በከፍተኛ የኮንትሮባንድ እና አደንዛዥ እጾች ንግድ ተሰማርቷል የተባሉት ባለስልጣን በቁጥጥር ስር ውለው ያለመከሰስ መብታቸው ተነስቷል። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በክልሉ መንግስት ላይ በተደጋጋሚ መፈንቅለ መንግስት ለማካሄድ ጥረት በማድረግ እንዲሁም በህገ ወጥ የጦር መሳሪያ ግዢ እና ዝውውር ተባባሪነት ተጠርጥረው ነው ያለመከሰስ መብታቸው የተነሳው። የሲዳማ ክልል ምክር ቤት የክልሉ ከፍተኛ ባለስልጣን የሆኑት የምክር ቤት አባል ያለመከሰስ መብት ያነሳው ዛሬ ሰኔ አምስት ቀን 2017 ዓም ባደረገው አስቸኳይ ጉባኤ ነው። በአስቸኳይ ጉባኤው በክልሉ ካሉ ተጽዕኖ ፈጣሪ ባለስልጣናት አንዱ የሆነው አቶ አለማየሁ ያለመከሰስ መብታቸው እንዲነሳ የውሳኔ ሀሳብ እንዳቀረበ የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ባወጣው መረጃ አስታውቋል። ያለመከሰስ መብታቸው እንዲነሳ የውሳኔ ሀሳቡ የቀረበባቸው አቶ አለማየሁ ከሲዳማ ክልል ምስረት አንስቶ በክልሉ ከፍተኛ ኃላፊነት እርከል ላይ የቆዩ ናቸው። የውሳኔ ሀሳቡን ያቀረቡት በክልሉ ፍትህ ቢሮ ኃላፊ አቶ ማቶ ማሩ ባለስልጣኑ የተጠረጠሩት በሀላፊነት ላይ ያሉ ፈጽመዋቸዋል ከተባሉ የወንጀል ድርጊቶች ጋር በተያያዘ እንደሆነ ተገልጿል። አቶ አለማየሁ ከተጠረጠሩባቸው የወንጀል ድርጊቶች መካከል የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲመሩ በነበሩበት ጊዜ ስልጣንን ያለ አግባብ በመጠቀም ግለሰቦችን በግፍ አስሮ ማሰቃየት የሚለው ይገኝበታል። የታሰሩ ግለሰቦችን ለማስለቀቅ ከፍተኛ እጅ መንሻ መቀበል ባለስልጣኑ የተጠረጠሩበት ሌላኛው ድርጊት ነው። የሰላምና ጸጥታ ቢሮ ኃላፊው ህገወጥ የአደንዛዥ እጽ ዝውውር ፈቃድ መስጠት እንዲሁም ሁለት የጦር መሳሪያ ግዥ እና ዝውውር እንዲካሄድ መፍቀድ የሚሉ ውንጀላዎችን ቀርቦባቸዋል። የግሉን ጥቅም መሰረት በማድረግ በክልሉ ውስጥ ህገወጥ የኮንትሮባንድ ንግድ እንዲስፋፋ ማድረግ የሚለውም በፍትህ ቢሮ የቀረበ ሌላኛው ጥርጣሬ ነው። አቶ አለማየው በክልሉ መንግስት ላይ መፈንቅለ መንግስት ለማድረግ በመጣር እንደተጠረጠሩ የኮሚኒኬሽን ጉዳዮች ቢሮ አስታውቋል። የሰላምና ጸጥታ ቢሮ ኃላፊው በተደጋጋሚ በክልሉ መንግስት ላይ መፈንቅለ መንግስት ለማካሄድ ጥረት ሲያደርጉ እንደነበር የፍትህ ቢሮ ኃላፊው አቶ ማቶ ገልጸዋል። በተለያዩ ህገወጥ መንገዶች ለራሱ ጥቅም በርካታ ገንዘብ መሰብሰብ የሚለው አቶ አለማየሁ ከተጠረጠሩባቸው ዋነኛ ነጥቦች መካከል እንደሆነ መረጃው ያመለክታል። የምክር ቤት አባሉ ያለመከሰስ መብት እንዲነሳ ከመቅረቡ በፊት የወንጀል ድርጊቶቹን በተመለከተ ከተለያዩ አካላት መረጃዎች እንደተሰበሰቡና ተገቢውን የማጣራት ስራ እንደተከናወነ መገለጹን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ በመረጃው አስፍረዋል። የሲዳማ ክልል ምክር ቤት በቀረበለት የአቶ አለማየሁ ያለመከሰስ መብት የማንሳት ውሳኔ ሀሳብ ላይ በስፋት እንደተወያየና በዚህ ዚህም የግለሰቡን በርካታ የወንጀል ድርጊቶች እንደተነሱም ተጠቅሷል። ከዚህ ውይይት በኋላ ምክር ቤቱ የሰላምና ጸጥታ ቢሮ ኃላፊው ያለመከሰስ መብት እንዲነሳ በሙሉ ድምፅ እንደወሰነ ተገልጿል። ክልሉ ከአሁኑ በፊትም የሐዋሳ ከተማ ከንቲባ የነበሩትን አቶ ጸጋዬ ቱኬን ሐምሌ 2015 ዓ ም ከኃላፊነት ከተነሱ በኋላ በቁጥጥር ስራ አውሎ በተከሰሱበት የሙስና ወንጀል ጥፋተኛ ተብለው በ13 ዓመት ጽኑ ስራት እንዲቀጡ ተወስኗል። ርዕሰ መስተዳደሩ አቶ ደስታ ሌን ዳሞ ተመሳሳይ ጥርጣሪዎች ተደጋግመው የሚነሱባቸው ሲሆን እስካሁን አልተጠየቁም፤ በኃላፊነታቸውም ቀጥለዋል። ከአስር ሺህ ብር በላይ በጥሬ ገንዘብ መገበያየት ቅጣት ሊጣልበት መሆኑ ተሰማ። በግብይት ወቅት ከአስር ሺህ ብር በላይ ጥሬ ገንዘብ መጠቀም ለከፋዩ በወጭነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ያደርጋል ተባለ። አዲሱ የገቢ ግብር አዋጅ ሲጸድቅ ከአስር ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ ይሆናል ተብሏል። ረቂቅ አዋጁ ላይ ሐሳብ ለማዋጣት ከተሳተፉ ባለሙያዎች የተወሰኑት ተግባራዊ ይደረጋል በተባሉ አሰራር ላይ ጥያቄ አንስተዋል። ሸገር እንደዘገበው የገንዘብ ሚኒስቴር የሕግ ጉዳዮች መምሪያ ኃላፊው አቶ ተወዳጅ መሐመድ አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይትን መገደብ ታሳቢ አድርጎ ነው። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10 ሺህ ብር ከበለጠ ትርፉ ብር ለከፋዩ በወጭነት አይያዝም። ገንዘቡን የተቀበለውም የትርፉን ገንዘብ እጥፍ አስተዳደራዊ ቅጣት እንደሚጣልበት ተቀምጧል ተብሏል። ለምሳሌ የ20 ሺህ ብር ግብይት በጥሬ ገንዘብ ሊፈጸም፣ ለነጋዴው ከ10 ሺህ ብር በላይ ያለው በወጭነት አይያዝም፣ ለተቀባዩ ደግሞ ከ10 ሺህ ብር በላይ ያለው ቀሪ 10 ሺህ ብር እጥፍ ማለትም 20 ሺህ ብር ይቀጣል እንደማለት ነው። የገንዘብ ሚኒስቴር ባሰናዳው ረቂቅ አዋጅ መሰረት ከ10 ሺህ ብር በላይ በጥሬ ገንዘብ ግብይት እንደማይፈጸም የሚጣለው ግዴታ በመንግስት መስሪያ ቤቶች፣ በመንግስት የልማት ድርጅቶች፣ በባንኮችና በማይክሮ ፋይናንስ ድርጅቶች ላይ ተፈጻሚ አይሆንም ይላል። በህንድ ከሁለት መቶ አርባ በላይ መንገደኞችን ይዞ ወደ ለንደን ለመብረር የተነሳ አውሮፕላን በጥቂት ደቂቃዎች ውስጥ ከአውሮፕላን ማረፊያው አቅራቢያ ተከሰከሰ። በምዕራብ ህንድ ከምትገኘው አህመድ አባ ከተማ ተነስቶ በረራ የጀመረው አውሮፕላኑ በለንደን ወደሚገኘው ጋንትዊክ አውሮፕላን ማረፊያ የሚበር ነበር ተብሏል። የአውሮፕላኑ ባለቤት ኤር ኢንዲያ ባወጣው መግለጫ ዛሬ ከአህመዳባ ለንደን ጋንትዊክ የሚበረው ኤ171 አደጋ አጋጥሞታል ሲል አስታውቋል። የህንድ አቪዬሽን ሚኒስተር ኪንጃራፑራም ሞሃን ናይዱ በአህመዳባ በደረሰው አደጋ በጣም ደንግጫለው አዝኛለሁ ብለዋል። አክለውም የአቤሽና የድንገተኛ አደጋ እርዳታ ሰጪ ተቋማት ፈጣንና የተቀናጀ እርምጃ እንዲወስዱ መመሪያ ሰጥቻለው ብለዋል። የነፍስ አድን ሰራተኞች የህክምናና የእርዳታ ድጋፍ ወደ ቦታው እንዲደርሱ ለማድረግ ሁሉም ጥረት እየተደረገ ነው ሲሉም አክለዋል። እስካሁን ድረስ ከአደጋው የተረፉ ሰዎች ስለመኖራቸው ምንም የተባለ ነገር የለም። አውሮፕላኑ ዩናይትድ ኪንግደም ለንደን ወደሚገኘው ጋንቲክ አየር ማረፊያ በረራ የሚያደርግ እንደነበር የተገለጸ ሲሆን፣ የተከሰከሰው በአየር መንገዱ ባህሩ አቅራቢያ በሰዎች መኖሪያ ቤት አካባቢ ነው ተብሏል። የህንድ መገናኛ ብዙሃን በእሳት የተያያዘ የአውሮፕላኑን ስብርባሪ እያሳዩ ሲሆን ከአየር ማረፊያው አቅራቢያ ሰማዩ በጭስ ተሸፍኖ ይታያል። በአውሮፕላኑ ላይ 240 ሰዎች መሳፈራቸውን ኤ ኤን አይ የተባለ የህንድ መገናኛ ብዙሃን የጉጅራት ግዛት ፖሊስን ጠቅሶ ዘግቧል። የአገሪቱ ሲቪል አቪሽን ባለስልጣን አውሮፕላኑ 232 መንገደኞችንና 12 የበረራ ሰራተኞችን ማሳፈሩን አስታውቋል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ የሆኑ ሰናይ ጊዜ